ይኸውልህ ብሩክ ዛሬ የመጨረሻ የመጨረሻ የመጨረሻ ቀን ነው ማለት ነው። ዛሬ መተህ ብቻህን አንተ ይቅርታ ካላለካት እውነተም ሃይሚን አትወዳትም ለሃይሚ ክብር የላትም ማለት ነው። ዛሬ ሶሴ ማየት አንፈልግም፣ የእውነቱን የምነግርህ ማለት ነው። አሁንም እስቲል አንተ ለሶሴ ነው እያገዝክ ያለከው ለሃይሚ ሳይሆን ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። በጣም በጣም በጣም ደህና ነኝ። ያው ዛሬ እርግጠኛ ነኝ ይመጣሉ ብዬ አስባለሁ። ድምቀቶቼ ቅመሞቼ፣ ባይ ዘ ወይ በጣም በጣም የናፈቁኝ ከምላችሁ በላይ ማለት ነው። ስላችሁ የናፈቁኝ ስላችሁ እያየናቸው ነው። ነገር ግን የሆነ በሰላማዊ ቪዲዮ ምናምን ሲመጡ በጣም እየናፈቁኝ ነው ማለት ነው። ኤኒዌይስ ዛሬ ሁሉ ነገር ይፈታል ብዬ አስባለሁ። ለምን ብሩክ ኮሜንትም ስለሚያነብ መቶ ብቻዋን ያናገራታል ብዬ አስባለሁ። በቃ ልክ ናት ለምን ሀይሚ አሁን ያልፈለገችው ምንድን ነው? ሶስተኛው ግን በመሀላቸው እንዳይገባ ነው የፈለገችው። ለምን እራሳቸው ነገሮችን እንዲጨርሱ እንዲያወሩ ነው። ይሄ ማለት አንድ ሰው ከበሰለ ሰው ንግግር የሚጠበቅ ሰው ነው ማለት እውነት ነው። በቃ ሶስት የማየት አልፈልግም ካልስ መብቷን ግዴታው አይደለም መብቷ፣ መብቷ ግን ይቅርታዋን ተቀብላች። ይቅርታዋን መቀበል ከትናንት ወዲያ ነው የተቀበለቻት የእውነት ለመናገር ማለት ነው። ይቅርታዋን የተቀበለቻት ከትናንት ወዲያ ከትናንት ወዲያ ነው ሀይሚ ማለት ነው። ነገር ግን በቃ ይቅርታ ከተደረገላት ይቅር ብላሻለች። በቃ ጠገቡ አትድረሽ ከሚጎን እንትን የሚያደርስሽ ነገር የለም፣ ሶሲ ማለት ነው። ሲቀጥል አንተ ብሩክ አንተ ነ ወሳኝነቷ እዚህ ጋር አንተ ትልቁን ነገር መጫወትም ያለበት ነገሮችን ማስተካከል ያለበት ብሩክ ብሩክ ነው፣ ብሩክና ብሩክ ነው። ሶሲም ሶሲ ብሩክ ለሶሲም ባይጠራት ከሚጋት መጣም ይሄ ድብልቅልቅልቅ ማድረግ ለማድረግ አትሞከር፣ ነገሮችን ለማደባበስ አትሞከር። ይሄ እርግጠኛው ነው ማለት ነው። ሀይሚ እና ሶሲ ምንም አይነት ግንኙነት የላቸውም። ሀይሚ በአንተና ሶሲን ምታቃት ማለት ነው። ይሄ ደግሞ አንተን ያመጣህባት ሶሲን ሀይሚ ቅ ለዛ፣ ሶሲን ከህይወት ካስወጥተ በቃ ሶሲም የራሱ የሆነ ፍቅረኛ አላት አለ እሷን ከህይወት ካስወጥተ ከሀይሚ ጋራ ከሀይሚ የአወጥ በቃ ማስረዳት። ገባህ አደለ? እንትን ክብርህን የሚያስነቅ ነገር ሳይሆን ማስረዳት። ገባ አደለ? እንደዚህ እንደዚህ ነበር እንደዚህ እንደዚህ እንደዚህ እንደዚህ ነበረ ምናምን። አሁን እሷ ያኔ ጊዜ ቀለበት ከቢኒ ጋር ስታደርግ እንዴት ነው ያስረዳችክ? ያለውን ነገር አይታካላ በቃ ተናደርክ። ብዙ ጊዜ ጥልሃት የሄድክ እንትኖችን ለማለት ሞከር ግን አስረዳችክ ከባህ አደለ ብቻችሁን አብራችሁ ለማውራት ሞከራችሁ ምናምን። የዛ ሳሌ አንተ ካስረዳት በኋላ ሶሲድ ብትመጣ ዛ ሴት በጣም ቀላልና ቀላል ቀላል ነገር ነው ማለት ነው ቀላልና በጣም በቃ አካሄዱ በጣም ይል ለአንተ ራሱ አሁን ሰሞኑን ራሱ እንደዚህን ራሱ አትጨቃጨቁም ነበር ይህን ያህል ጊዜ ራሱ አትቆዩም ነበር። ለመጀመሪያ ጊዜ አየቻችሁ ተናደደች። ከዛ በኋላ ደግሞ ሶሲን ይዘህባት ስትመጣ ነው እየተናደደች ያለች። ሲቀጥል ደግሞ ሀይሚ ስቶሪያሌን የማንም ልቅም ቅም የሰው ልክ ያቅም ቢያቅም አይጠነቀቅም ማለት ች ለምን ሶሲ ስለ ሀይሚ የምታውቂው ነገር የለም ማለት ነው። ሲጀመር ሀይሚ ላም ልደርሽም ማችን ወደፊትም አደርሽም ማለት ነው። ሀይሚ ማለት በስነስርዓት ያደገች ሰው ናት። አንቺ እኮ ሶሲ ማለት የሆነ እንግሊዝኛ ስለ ቻልሽ ብቻ በቃ እውቀት ያለሽ የምትመስል ማለት በጣም በእንግሊዝኛ ነው ማይንድሽ ራሱ አስተሳሰፊሽ ሰባ ያለው ማለት ነው። ኖ ኖ አንቺ እንግሊዘኛ ለማሽ እንግሊዘኛ ለመልመድ ዛሴት በጣም ቀላል እና ሲምፕል የሆነ ነገር ነው ማለት ነው። ግን የሆነ እንቺ እንግሊዝኛ ስላወቅሽ በጣም እንግሊዝኛ ታወራለች፣ እንግሊዝኛ ተጠቀማለች እንደተባያ አታድርግ ማለት ነው። ይሄ ራሱ አንድ በጣም በጣም ነው የሚደብረኝ እንግሊዝኛ ስታወራ ባይዘ በጣም ብዛት ከአማርኛ ይልቅ እንግሊዝኛ ነው የምታወራው። አይ ነው ትች ያለሽ እንግሊዝኛ ግን ሰው ትች ያለሽ እንግሊዝኛ በጣም ጎበዝናት ምናምን እንዲልሽ እንትን ለማለት አትሞክሪ ማለት። ኖርማል ኢትዮጵያ ጋር ነው የምትሰሩ ቪዲዮ ከእንደ አማርኛ ማውራት ትች ያለሽ። ሲቀጥል እኔ እሱ እንደፈለሽ በራሴ ቻንል ከፈለሽ በእንግሊዝኛ ማውራት ትች ያለሽ። እዛ ሴት ግን አሁንም ሀይሚጋ እንዳትመጪ በቃ አንቺ ስታይሽ ሴጠና ስለሚነሳ እሱ ራሱ ነይ ቢልሽ እኔ ሀይሚ ጋር መሄድ አልችልም። ነገሮችን እንትን አረጋግተን እኔ ልምጣ፣ ያ ያስኬዳል። አንቺ ትመጫለሽ በአንቺ ሰበብ እንትን ትላለች። አንቺ ስትይ ትናደላች። እስቲ ሃይሚው የእውነት የብሩክን ስል ካላነሳ አለች ፍጽ ያለ አደለ እንዲ ከብሩክ በላይ እናንተ አውቀሽ ነገሮችን ለማያዝ እንዲቀጣጠል ስለፈለግሽ ነው እንጂ ሶሲ ማለት ነው። እና በተቻላችሁ አቅም ነገሮችን ለማስተካከል ሞክሩ። እና ደግሞ ብዙ ሰው ደግሞ ሀይሚን እንደ ባለጌ እንደ በጣም ሆን እንደ ህለኛ እንደ ሞጋች የምታደርጓችሁ ሰዎች ስሜቱን የደረሰበት ነው የሚያውቀው። ቁስል ያለው ሰው ቁስል በእንጨት ላይ ቁስል የምትሰዱ በእንጨት ላይ በቁስል ላይ እንጨት የምትሰዱ ሰደቦች በጣም ትገርማላችሁ ማለት ነው። ስሜቱንና ህመሙን ስላላያችሁት አትፈርዱም፣ አንፈርድባችሁም። ሀይሚ ናት ህመሟንም ስሜቷንም የምታውቀው ማለት ነው። ለዛ ነው አንድ ደግሞ በጣም ነው የምታሙኑ ሰው እንደዚህ ሲያደርጋችሁ በጣም ነው የሚከብደው። ሴት ልጅ ደግሞ ታቃላችሁ። በአንድ ነው ቅስማ የሚሰበረው። ያን ነገር ደግሞ ለማገገም ጊዜ ይፈልጋል። የእውነት ነው የምነግራችሁ ማለት ነው። በቃ አስባችሁ አሁን ድጋሚ ማመን ማለት በጣም ከባድ ነገር ነው። ሆነ አደረገ ፕራንክም ቢሆን ነገ የሚፈጠረው ነገር እኔ በምን አውቃለሁ ምናምን ብል ያን ነገር ነው የምታስበው። ሴቶች ነን ተቃላችሁ። የሆነ ነገር በምንወደው ሰው አብሶ በምናፈቅረው ሰው ደካማ ነኝ። ሴቶች አንችልም። እና አንዳንድ ጊዜ የሆነ ነገሮችን በመጥፎ ነገር እማጅን ባትለኩሶ ጥሩ ነው ነው ብዬ ማስበው ማለት። ለምን እሷ ቦታ መሆናችሁ ተረዱት። ሶሲ አልተሳ ጥፋት ነው ጥፋትነቱን፣ እኔም አሁን ይቅርታ ብያለሁ። ነገር ግን ነገሮች እስከሚረጋጉ ድረስ ለምን ሃይሜ ጋር ትመጫለች? ነው ገባችኋል? ያን ነገር እስከምትረሳው ጊዜ ይፈልጋል። ብሩክ ደግሞ ተረዳ፣ ነገሮችን እንዲህ ብትሆንም ሃይሜ ብትጮ ብትሳደብም ተረዳ። ትገባ አደለ አታካጂ ሌላ ምንም የተደረገችው ነገር ፕራንክ ነው። አዎ ልክ ነህ፣ አበዝ ብዙ ጊዜ ይቅርታ ተደርጋለች። ልክ ልክ ነህ፣ ግን በቃ ቻላትሽ።